እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የቋንቋ አካዳሚ ቻናል። በዛሬው ዝግጅቴ ደግሞ ቃላት ምስረታ በሚል የአማርኛ ሆሄያትን በመጠቀም እያንዳንዱን ሆሄ ከመጀመሪያው እስከ መጨረሻው ማለትም ከአንደኛው እስከ ሰባተኛው ሙሉ ዝርያውን በመጻፍ በእያንዳንዱ ሆሄ ቃል በመመስረት እንዴት መጻፍና ማንበብ እንደምንችል ሊያሳይ የሚችል ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ እሺ ዝግጅቱንም እንደሚከተሉ የሚቀርብ ይሆናል እንደምታዩት እንደምታዩት ከላይ ወደ ታች ፊደሎቹን ጽፌአለሁ ከላይ ወደታች ታች ለምሳሌ ይቺ ጀ እናት አይደል ጀ ጁ ጂ ጃ ጄ፣ ጂ፣ ጆ። ይህ ከላይ ወደ ታች እያንዳንዱን ፊደል እስከ መጨረሻው እስከ ዝርያው የጀን ቤተሰቦች በሙሉ ከጻፍ በኋላ እያንዳንዱን ፊደል መነሻ በማድረግ ደግሞ በእያንዳንዱ ፊደል ፊት ለፊት ቃል መስርቻለሁ። ራሱን መነሻ በማድረግ ለምሳሌ አንደኛው ላይ አንደኛውን ጀን መነሻ በማድረግ፣ ሁለተኛው ላይ ደግሞ ሁለተኛውን ፊደል ጁ የሚለውን መነሻ በማድረግ ቃል እየመሰረቱ እናንተ። ለማንበብና ለመጻፍ ያግዛል ያሉትን ዝግጅት አዘጋጅቻለሁ። ስለዚህ ወደ ዝግጅቱ ስገባ መጀመሪያ ፊደሉን እያንዳንዱን ጠራዋለሁ፣ ከዚያ አጋጥሚ ያነባዋለሁ። እሺ፣ ይቺ የመጀመሪያዋ ወይም አንደኛዋ ፊደል ጀ ትበላለች። ስለዚህ በዚች ቃል ስሰራባት ጀ በና በአንድ ላይ ጀበና። ደግመዋለሁ ጀበና ቀጥሎ ያለው ሁለተኛው ፊደል ደግሞ ጁ። በዚህ ደግሞ ቃል ስንሰራበት ጁ ስ በአንድ ላይ ጁስ። እደግመዋለሁ ጁስ። ሶስተኛዋ ደግሞ ጂ። ጂ ጂ ን ካ በአንድ ላይ ጂንካ። እደግመዋለሁ ጂንካ። ቀጥሎ ያለው ደግሞ አራተኛ አራተኛው ፊደል ጃ። በዚህ ቃል ስመሰርትበት ጃ ኬት በአንድ ላይ ጃኬት። እደግመዋለሁ ጃኬት። ቀጥሎ ያለው ደግሞ ጄ አምስተኛው ማለት ነው። ጄ ጄሪ በአንድ ላይ ጄሪ ደግመዋለው ጄሪ። ቀጥሎ ያለው ስድስተኛው ጂ ጂ ቡ ቲ በአንድ ላይ ጅቡቲ። ደግመዋለው ጅቡቲ። ሰባተኛው ደግሞ ጆ የጀ ሰባተኛው ፊደል ጆ በዚህ ቃል ስመሰረትበት ስንመሰረትበት ደግሞ ጆ ግ በአንድ ላይ ጆግ እደግመዋለሁ ጆግ። ቀጥሎ ያለው ደግሞ እንደምትመለከቱት ገ የገዝርያዎች ከላይ ወደታች ታች ተጽፈዋል። ከአንደኛ እስከ ሰባተኛው መጀመሪያ እነሱ እንቆጥራለን። ገ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። እሺ እያንዳንዱን ፊደል ደግሞ መነሻ በማድረግ ቃል ስንመሰርትበት ለምሳሌ በአንደኛው ወይም ገ በሚለው ገ ጠር፣ በአንድ ላይ ገጠር። እደግመዋለሁ ገጠር። በሁለተኛው ፊደል ደግሞ ወይም ደግሞ ጉ በምንለው ሁለተኛው ፊደል ላይ ቃል ስንመሰርትበት፣ ጉዳት በአንድ ላይ ጉዳት እደግመዋለሁ ጉዳት። እሺ፣ ቀጥሎ ያለው ጊ ሶስተኛው ፊደል ማለት ነው። ጊ ዜ በአንድ ላይ ጊዜ። እደግመዋለሁ ጊዜ። እሺ፣ ቀጣይ ደግሞ ጋ አራተኛው ማለት ነው። አራተኛው ፊደል ጋ ሪ በአንድ ላይ ጋሪ። እደግመዋለሁ ጋሪ። ቀጥሎ ያለው አምስተኛው አምስተኛው ፊደል ጌ ጌ ታ ቸ ው በአንድ ላይ ጌታቸው። እደግመዋለሁ ጌታቸው። እሺ ቀጥሎ ያለው ደግሞ ስድስተኛው ግ ግ ብር በአንድ ላይ ግብር። እደግመዋለሁ ግብር። እሺ። ቀጥሎ ያለው ደግሞ ሰባተኛው ፊደል ማለት ነው። ሰባተኛው ፊደል፣ ሰባተኛው ማለት ጎ። በዚህ ደግሞ ቃል ስንመሰረትበት ጎ፣ መ፣ ን በአንድ ላይ ጎመን። እደግመዋለሁ ጎመን። እሺ። ይህን ደግሞ እንደምታዩት ፊደሎቹ ከላይ ወደ ታች ተጽፈዋል። ከላይ ወደ ታች። ከአንደኛው እስከ ሰባተኛው ማለት ነው። ከመጀመሪያው እስከ መጨረሻው። ለምሳሌ ይሄን እንቁጠረው፣ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ይሄው የዘ ዝርያዎች ተጽፈዋል። ፊት ለፊቱ ላይ እንደምታዩት ደግሞ እያንዳንዱን ፊደል መነሻ በማድረግ ቃላትን መስርተናል። ቃላትን በመመስረት ለማንበብና ለመጻፍ ያግዛል ያሉትን ማለት ነው። ስለዚህ የመጀመሪያው ላይ ዘ በሚለው ቃል ሲመሰረት መጀመሪያ እያንዳንዱ ልጥራው፣ ቀጥዬ ደግሞ አጋጥሚ ያነባዋል ዘ ለቀ በአንድ ላይ ዘለቀ። እደግመዋለሁ ዘለቀ። ቀጥሎ ያለው ሁለተኛው ፊደል ደግሞ ዙ ዙ ፋ ን በአንድ ላይ ዙፋን። እደግመዋለሁ ዙፋን። ቀጥሎ ያለው ሶስተኛው ደግሞ ዚ ዚ ነ ት በአንድ ላይ ዚነት። እደግመዋለሁ ዚነት። እሺ ቀጣይ ደግሞ አራተኛው ዛ ዛ ዛፍ በአንድ ላይ ዛፍ እደግመዋለሁ ዛፍ። ቀጥሎ ያለው ዜ ባለቀለበቷ ማለት ነው። ባለቀለበቷ ዜ ሮ በአንድ ላይ ዜሮ እደግመዋለሁ ዜሮ። እሺ ቀጥሎ ያለው ደግሞ እንደምታዩት ስድስተኛው ወይም ዝ ብለን የምንጠራው ማለት ነው። ስለዚህ ዝንጀሮ በአንድ ላይ ዝንጀሮ። እደግመዋለሁ ዝንጀሮ። ቀጣይ ሰባተኛው ማለት ነው። ሰባተኛው ፊደል ሰባተኛው ማለት ዞ። ስለዚህ በዚህ ቃል ስንመሰረትበት ደግሞ ዞ ማ በአንድ ላይ ዞ ማ። እደግመዋለሁ ዞማ። እሺ ቀጥሎ ያለው ደግሞ እንደምታዩት ደ የደ ዝርያዎች ከላይ ወደ ታች ከላይ ወደ ታች ተጽፈዋል። ስለዚህ መጀመሪያ እነሱን እያንዳንዱ ቆጥራለሁ፣ ከዚያ ቃል የሰራነውን እናነባለን ማለት ነው። ስለዚህ ደ፣ ዱ፣ ዲ፣ ዳ ዴ ድ ዶ እሺ ከመጀመሪያ እስከ መጨረሻው የደዝርያዎች ተጽፈዋል ማለት ስለዚህ በእያንዳንዱ ደግሞ በእያንዳንዱ ፊደል ቃል ፊት ለፊቱ ላይ ተመስርቷል እሱን ደግሞ በጋራ እናያለን መጀመሪያ እያንዳንዱ ጠራዋለሁ ከዚያ በአንድ ላይ አጋጥሚ ያነባዋለሁ እሺ በአንደኛው ፊደል ወይም ደ በምንለው ደ ወ ለ በአንድ ላይ ደወለ እደግመዋለሁ፣ ደወለ። ሁለተኛው ደግሞ ዱ ዱ ዱባ፣ በአንድ ላይ ዱባ። እደግመዋለሁ፣ ዱባ። እሺ፣ ሦስተኛው ዲ ዲፖ፣ በአንድ ላይ ዲፖ። እደግመዋለሁ፣ ዲፖ። እሺ ቀጥሎ ያለው ደግሞ አራተኛው አራተኛው ፊደል ዳ ው ጃ በአንድ ላይ ዳውጃ። እደግመዋለሁ ዳውጃ። እሺ ቀጣይ ያለው ዴ አምስተኛው ማለት ነው። አምስተኛው ዴ ዴ ን ታ ቢ ስ በአንድ ላይ ዴንታቢስ እደግመዋለው ዴንታቢስ እሺ ቀጥሎ ያለው ደግሞ ስድስተኛው ወይም ድ ድ ር ጅ ት በአንድ ላይ ድርጅት እደግመዋለው ድርጅት ቀጥሎ ያለው ሰባተኛው ደግሞ ወይም ዶ ብለን የምንጠራው ዶ ክ ተር በአንድ ላይ ዶክተር እደግመዋለሁ ዶክተር። ስለዚህ ይህን ቪዲዮ እያንዳንዱን ከርሰሩን ተከትላችሁ በትክክል ብትቆጥሩትና ብታዳምጡት እስከ መጨረሻው ብታዩት አማርኛን በቀላሉ ለማንበብና ለመጻፍ ያግዛችኋል። እንዲሁም ሆህያትን የሆህያትን ዝርያቸውን፣ ድምፃቸውን፣ ቅርጻቸውን እንድታውቁ እስከ ዝርያቸው ከዚሁ ስለተጻፉ እያንዳንዱን ፊደል ድምፁን፣ ቅርጹን እና እንዴት ቃል መመስረት እና ማንበብ እንደምንችል የሚያሳይ ቪዲዮ ስለሆነ በትክክል ብትከታተሉት እና እስከ መጨረሻው ብታዩት ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ አይታችሁ ስትጨርሱ ላይክ ኮሜንት፣ እና ሳብስክራይብ ሼር ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ መልካም ጊዜ፣ ቸርን ሰንብት።